ሰላም ጤና ይስጥልን፣ እንደምንሰንብታችኋል? የዋዜማ ሬዲዮ አድማጮች፣ ሳምንታዊው የዋዜማ መጽሔት መሰናዷችንን ይዘን ቀርበናል። እጅ ከምንካላችሁን ለዛሬ የያዝናቸውን ዝርዝር ዘገባዎችን እናስተዋውቃችሁ። በአሜሪካ ዲሲና በእንግሊዝ ለንደን በርካታ ኢትዮጵያዊ ምሁራን የተሳተፉበት የሀገሪቱን ወቅታዊ ሁኔታ የሚዳስስ ውይይት ተደርጓል። የተነሱትን ሀሳቦች በዛሬው የዋዜማ መጽሔት መሰናዷችን እንዳስሳለን። ለህዝባዊ አመፁ ኢህአዴግ የሰጣቸው ምላሾች ምን አይነት ይዘትና መልክ አላቸው? በሶስት ክፍለን እናያቸዋለን። አሜሪካ ዜጎቿ ወደ ኢትዮጵያ እንዳይሄዱ የጉዞ ማስጠንቀቂያ ያውጥታለች የሚሉትንና ሌሎችንም ዘገባዎች ከዋዜማ ጋር ስትቆዩ ታደምጣላችሁ። ዋዜማ ሬዲዮን በድረገጻችን ደብሊው ደብሊው ደብሊው ዶት ዋዜማ ሬዲዮ ዶት ኮም እንዲሁም በማህበራዊ ድረገጾች በፌስቡክና በትዊተር ዋዜማ ሬዲዮ ላይ ልታደምጡ ትችላላችሁ። በስልኮቻችሁ ላይ ዋዜማ ሬዲዮ አፕን ዳውንሎድ ብታደርጉም በቀላሉ ታገኙናላችሁ። ሀሳብ፣ አስተያየት፣ ጥቆማ ሲኖራችሁ ዋዜማ ሬዲዮ አት ጂሜይል ዶት ኮም ላይ መልእክቶቻችሁን አድርሱን፣ እንቀበላለን። የዋዜማ መጽሔት አዘጋጆች መዝገቡ ኃይሉ፣ ቻላቸው ታደሰ፣ መሰሉ ንጉስ፣ ዳንኤል ድርሻ፣ መስፍን ነጋሽ፣ ደረሰ ጌታቸው፣ ኤዶም ካሳይ አርገዋሽኔና እኔም ሀኒ ሰለሞን ነን። ዋዜማ ሬዲዮን በማድመጥ የምታሳልፉት ጊዜ የሚያስቆጭ እንደማይሆን ተስፋ እናደርጋለን። አብራችን ቆዩ። ዋዜማ ሬዲዮን የምታደምጡት ከእኛ ጋር ስለሆናችሁ እናመሰግናለን። በዋሽንግተን ዲሲ እንዲሁም በለንደን የተደረጉት የምሁራን ጉባኤ ላይ ምን ምን ጉዳዮች ተነሱ? ወደኋላ የምንመለስበት ዘገባ ይሆናል። የምናስቀድመው ይህኛው ነው። በኢትዮጵያ እየተካሄደ ላለው ህዝባዊ አመፅ ኢህአዴግ የሰጣቸው ምላሾች ምን መልክ አላቸው? ቻላቸው ታደሰ በዚህ ዙሪያ ያዘጋጀው ዘገባ አለ፣ እሱን የምናስቀድመው የኢህአዴግ መራሹ መንግስት በህዝባዊ ተቃውሞ ለገጠመ ሁለገብ ቀውስ ሶስት ምላሾችን በመስጠት ላይ ተጠምዷል። ሁለቱ ምላሾች ህጋዊ ሲሆኑ፣ ሌላኛው ደግሞ ፖለቲካዊ ነው። በህጋዊ ምላሹ በዋናነት ያተኮረው በመላ ሀገሪቱ አስቸኳይ ጊዜ አዋጅ ጥሎ በማስፈጸም ላይ ነው። በአንድ በኩል የኮማንድ ፖስቱ ማዕከላዊ አመራር በሲቪሉ መከላከያ ሚኒስትር ሲራጅ ፈጌሳ እንዲመራ በማድረግ ወታደራዊ ባህሪ ያልተላበሰ ምላሽ ለመስጠት እየሞከረ መሆኑን ለማሳየት ጥረዋል። በሌላ በኩል ደግሞ በተከታታይ መግለጫዎችን በመስጠት አሰራሩ ግልጽ መሆኑን ለማሳየት ደፋ ቀና ሲል ሰንብቷል። የኮማንድ ፖስቱ ኃላፊ ስራጅ ፈጌሳ በተደጋጋሚ ለመገናኛ ብዙሃን ማብራሪያ እንዲሰጡ በማድረግም የአዋጁን አፈጻጸም ለስላሳነት ለማሳየት ጥረት እየተደረገ ነው። በተለይ ከጅምሩም አዋጁና ማስፈጸሚያ መመሪያው ግልጽነት የጎደላቸው ዥምብር የሚፈጥሩ በመሆናቸው የጠቅላይ ዋና አቃቤ ሕግ ኃላፊው ጌታቸው አምባዬ ተደጋጋሚ ማብራሪያ ሲሰጡ ሰንብተዋል። የመግለጫዎቹ መንፈስ የሚያሳየው ግን ኮማንድ ፖስቱ አፋኙን አስቸኳይ አዋጅ ኃይል በመጠቀም የሚያስፈጽም ላለማስመሰል እየተሞከረ መሆኑን ነው። ፓርላማው አስቸኳይ ጊዜ አዋጁን ካጸደቀ በኋላ የአስቸኳይ ጊዜ አዋጅ ተቆጣጣሪ ቦርድ አቋቁሟል። ምናልባትም በ1997 ዓ ም ጸጥታ ኃይሎች በሰላማዊ ተቃዋሚዎች ላይ ከመጠን ያለፈ ኃይል መጠቀም አለመጠቀማቸውን ለማጣራት ከተቋቋመው ገለልተኛ አጣሪ አካል ወዲህ በተሸክመው ግዙፍ ኃላፊነት አንጻር ሲታይ የአሁኑ ቦርድ ሁለተኛው ነው ማለት ይቻላል። የቦርዱ ጥንቅር ሲታይ ግን ከፓርላማ አባላት ውጭ ጥቂት የህግ ባለሙያዎችን ነው ያካተተው። የፓርላማ አባላቱም በምን መስፈርቶች ተመርጠው የቦርዱ አባል እንደሆኑ ማወቅ አልተቻለም። በስም የተጠቀሱት የህግ ባለሙያዎችም የተመረጡበት መስፈርት፣ የአመራረጡ ወይም ድምፅ አሰጣጡ ሂደት ይፋ አልተደረገም። የሕግ ባለሙያዎቹ የሕግ ባለሙያ መሆናቸው ከመገለጹ በስተቀር በኢትዮጵያ ህዝብ ዘንድ በስመ ጥርነታቸው የሚታወቁ እንዳልሆኑ ግን አፍን ሞልቶ መናገር ይቻላል። በህገ መንግስቱ መሰረት ቦርዱ ከባድ ኃላፊነት የተሸከመ ቢሆንም ህገ መንግስቱ ግን ቦርዱ ሲቪል ማህበራትን፣ ታዋቂ ሰዎችን፣ የሃይማኖት ተቋማትንና መገናኛ ብዙኃንን እንዲያካትት አይፈቅድም። የሆነ ሆኖ የአስቸኳይ ጊዜ አዋጁ በአፈጻጸም በመላ ሀገሪቱ ስጋቶችን የፈጠረው ሆኖ ሳለ አብዛኛዎቹ አባላቱ በገዢው ድርጅት መቶ በመቶ ከተያዘው ፓርላማ ብቻ መሆኑ የቦርዱ የቁጥጥር አቅም ውስን እንዲሆን ያደርገዋል። መላ ሀገሪቱ በጸጥታ ኃይሎች ቁጥጥር ስር ባለችበት ሁኔታ በየዕለቱ በየአካባቢው ሰብአዊ መብቶች መጣስ አለመጣሳቸውን የማረጋገጥ ኃላፊነት አለበት አዋጁ ህገ መንግስቱን አክብሮ እየተፈጸመ መሆን አለመሆኑን ማጣራትና በስራ አስፈጻሚ ወይም በፓርላማው ፈጣን እርምጃ የማስወሰድ ከባድ ኃላፊነቶችም ተጥለውበታል። በተለይ በአንድ ወር ውስጥ በጸጥታ ኃይሎች የታሰሩ ሰዎችን ስም ዝርዝር ይፋ ማድረግ የሚጠበቅበት መሆኑ አንዱ ዋነኛው ኃላፊነቱ ነው። ከህገ መንግስቱ ድንጋጌዎች አንጻር ሲታይ ግን ቦርዱ ጥርስ ያለው ገለልተኝነትና እስከ ወረዳ ድረስ የተዘረጋ የመረጃ መሰብሰቢያና ማጣሪያ መዋቅር እንዲኖረው ይጠበቅበታል። ቦርዱ ግን በህገ መንግስቱ መሰረት የራሱን መዋቅርና አሰራር አዘጋጅቶ ለህዝብ ይፋ የቦርዱ አወቃቀርና የሰው ኃይል ጥንቅር በስራ አስፈጻሚው አካልና በኮማንድ ፖስቱ ከሚሰጠው መረጃ ውጭ በሌላ በምን አይነት መንገድ መሬት ላይ ያሉ መረጃዎችን እንደሚሰበስብ ግልጽ አይደለም። ሆኖም አስቸኳይ ጊዜ አዋጁ ስራ ላይ ከዋለ ሁለተኛ ሳምንቱን ስለደፈነ ቦርዱ ወደ ኋላ ተመልሶ የአዋጁን አፈጻጸምና ጸጥታ ኃይሎች የወሰዷቸውን እርምጃዎች አንድ በአንድ መመርመር ይጠበቅበታል። በዚህ በኩል ግን አንዳች እንቅስቃሴ ስለመጀመሩ እስካሁን አልተገለጸም። በጠቅላላው በአሁኑ ሰዓት ከቦርዱ ይልቅ መገናኛ ብዙሀንን የተቆጣጠረው ኮማንድ ፖስቱ ብቻ ሆኗል። በፓርላማው ሽፍንፍን ያለው የቦርዱ አስተያየም የሚያሳየውም ቦርዱን ለስሙ ማዋቀር እና አድራጊ ፈጣሪነቱን ግን በአብዛኛው ለኮማንድ ፖስቱ መተው እንደተፈለገ ነው። በአሁኑ ጊዜ ኮማንድ ፖስቱ ለሁለት ግቦች ቅድሚያ የሰጠ ይመስላል። አንደኛው ግብ በተለይ በአማራና ኦሮሚያ ክልሎች ትጥቅ ማስፈታት ነው። ሰሞኑን በሰጣቸው መግለጫዎች ከተለያዩ መንግስታዊ ተቋማት በህገወጥ መንገድ የተዘረፉ መሳሪያዎችን በሀገር ሽማግሌዎች እገዛ ማስመለስ መቻሉን ገልጧል። ይህ እየሆነ ያለው እንግዲህ ገና በመረቀቅ ላይ እንዳለ የሚነገርለት የጦር መሳሪያ ባለቤትነትና አጠቃቀም ህግ ለፓርላማው ቀርቦ ሳይጸድቅ ነው። የጠቅላይ ዋና አቃቤ ህግ ኃላፊው ጌታቸው አምባዬ ግን ሰሞኑን በሰጡት መግለጫ አዋጁ የግል ጦር መሳሪያን ለመንጠቅ ያለመ ነው መባሉን ከእውነት የራቀ ወሬ ነው በማለት ሰሞኑን አጣጥለውታል። ሁለተኛው ግብ በአመፅ የተሳተፉትን ዜጎች ሁሉ ወደ ማጎሪያ ካምፕ በማስገባት የሚቀጡትን በአስደንጋጩ የአዋጅ ዝርዝሩ መመሪያ መሰረት መቅጣት፣ ቀሪዎቹን ደግሞ በፖለቲካዊ ተሀድሶ መልክ የገዢውን ፓርቲ የልማታዊ መንግስት ርዕዮተ አለም መጋት መሆኑ ገልጽኗል። ኮማንድ ፖስቱ ከ200 በላይ ግለሰቦች በቁጥጥር ስር መዋሉን ገልጧል። በቁጥጥር ስር የሚያውላቸውን ተጠርጣሪዎች በየትኛዎቹ ማጎሪያ ካምፖች እያጎረ እንደሆነና ማጎሪያ ካምፖቹ የት የት እንደሚገኙ ግን እስካሁን ይፋ ሲያደርግ አልተሰማም። ኢህአዴግ መራሹ መንግስት ከኮማንድ ፖስቱ ሌላ ሊወስድ እያሰበ ያለው ህጋዊ እርምጃ የምርጫ ህጉን ማሻሻልና የኦሮሚያ ክልል በአዲስ አበባ ላይ የሚኖረውን መብት መደንገግ ይገኝበታል። በእርግጥ ኢህአዲግ የምርጫ ህጉን ካሻሻለ ጀርመን የምትከተሉን የአብላጫ ድምፅና ተመጣጣኝ ውክልና ቅይጥ የሆነውን የምርጫ ህግ ለማርቀቅ ያሰበ ይመስላል። እንደ አይነቱ ማሻሻያ ግን ህዝቡ ካነሳው ጥያቄ አንጻር መሰረታዊ ማሻሻያ እንዳልሆነ ታዛቢዎች እየገለጹ ነው። በአንድ በኩል የአንድ ሀገር ዲሞክራሲ መቀጨጭ በቀጥታ ሀገሪቱ ከምትከተለው ምርጫ ህግ ጋር ቀጥተኛ ግንኙነት እንደሌለው የዘርፉ ምሁራን ያስረዳሉ። በሌላ በኩል ግን ፌዴራላዊ አወቃቀር የምትከተለውና ብዙሀን ፓርቲዎችና የፖለቲካ አመለካከቶች ባሉባት ኢትዮጵያ አሁን እየተሰራበት ካለው የአብላጫ ድምፅ ይልቅ የተመጣጠነ ውክልና የሚፈቅደውን የምርጫ ህግ ብትከተል ሁሉም የፖለቲካ አመለካከቶችና ብሔረሰቦች ተመጣጣኝ ውክልና ሊያገኙ እንደሚችሉ ባለሙያዎች ይመክራሉ። መሠረታዊው ጉዳይ ግን ነፃና ፍትሐዊ ምርጫ የሚያካሂዱ ገለልተኛ ህገ መንግስታዊ ተቋማትና በቂ መፈናፈኛ ፖለቲካዊ ምህዳር መኖር አለመኖሩ እንጂ የምርጫ ህግ ማሻሻያ በራሱ ምብዛም ለውጥ አያመጣም። ከህጋዊ ምላሾች በተጓዳኝ መንግስት ፖለቲካዊ ምላሾችን መንሰላሰል ጀምሯል። ፖለቲካዊ ምላሾቹ ሁለት ገጽታዎችን ይዟል። አንደኛው ፖለቲካዊ ምላሽ የሚኒስትሮች ምክር ቤትን እንደገና በማደራጀት ላይ ያተኮረ ነው። ሆኖም በኢህአዴግ በኩል ገና ዝግጅቱ ስላልተጠናቀቀ ይመስላል እስካሁን አንዳችን መዋቅራዊ ማሻሻያ ሳይደረግ የፓርላማው የመጀመሪያ የስራ ወር ተጋምሷል። ሁለተኛው ደግሞ ከተወሰኑ ነጋዴ ተወካዮች፣ ምሁራንና የተቃዋሚ ፖለቲካ ድርጅት መሪዎች ጋር የጋራ ውይይት መድረክ መፍጠር ነው። በቅርቡ በተዘጋጀው የፖለቲካ መድረክ ከኢትዮጵያ ዴሞክራሲያዊ ፓርቲ፣ ሰማያዊ ፓርቲና ኦሮሞ ፌዴራሊስት ኮንግረስ እና ሌሎች አነሳ ፓርቲዎች የተወከሉ ተሳታፊዎች ተካፍለውበታል። ሲቪል ማህበራት በመንግስት ጫና በተዳከሙበት በዚህ ወሳኝ ወቅት ውይይቱን የማዘጋጀት ኃላፊነቱን የወሰደው ፋና ብሮድካስቲንግ ቢሆንም ፋና ከገዢው ድርጅት ጋር ቀጥተኛ ትስስር እንዳለው ስለሚታወቅ በአጀንዳው ቀረጻም ሆነ በተጋባዦች አመራረጥ ላይ ጥያቄ መነሳቱ አልቀረም። ቀደም ሲል እንዲህ አይነት የውይይት መድረኮችን በማዘጋጀት የሚታወቀው ኢንተር አፍሪካ ግሩፕ የተባለው ድርጅት ነበር። በጥቅሉ ሲታይ ግን ኢህአዴግ በፋና ብሮድካስት በኩል አጀንዳውን መቅረጹም ብዙም አያጠራጥርም። ለውይይት የቀረበው አጀንዳ በኢትዮጵያ ህገ መንግስታዊና ዲሞክራሲያዊ ስርዓት ግንባታ ጉዞን የሚመለከት በመሆኑ ሀገሪቱ አሁን ከገጠማት ፈተና አንጻር ጆሮ ሳቢ መሆን የቻል አይመስልም። አንዳንድ የተቃዋሚ ድርጅቶች መሪዎችም ውይይቱ ከጠበቁት በታች እንደሆነባቸው እየተናገሩ ነው። በውይይቱ የወልቃይተ አማራ ማንነት፣ በኦሮሚያ የገበሬዎች መፈናቀል፣ የፖለቲካ እስረኞች ጉዳይ፣ የጸረ ሽብር ህጉን ጨምሮ ለህዝባዊ አመፅ መነሻ የሆኑት መሰረታዊ ጉዳዮች ውይይት አልተደረገባቸውም የመንግስት ያልተመጣጠነ እርምጃ፣ በህዝባዊ አመፁ የተፈጸሙ ግድያዎችን በገለልተኛ አካላት የማጣራት ጉዳይ ሀገሪቱ ከገባችበት ፖለቲካዊ ቀውስ በምትወጣባቸው መንገዶችና መጻኢ ዕጣ ፈንታቸው ላይ ትኩረት አልተደረገም። በአቶ ልደቱ አያሌው የቀረበው የሀገሪቱን ቀውስ በመመርመር ውሳኔ የሚያሳልፍ ገለልተኛ ኮሚሽን የማቋቋም ጉዳይም ምንም ምላሽ ሳይሰጠው ተሸፋፍኖ አልፏል። በተለይ የኢህአዴጉ ተወካይ በረከት ስምኦን ሀገሪቱ ከገባችበት ፖለቲካዊ ቀውስ በምትወጣበት የመፍትሄ ሀሳቦች ላይ ከማተኮር ይልቅ በመንግስት መገናኛ ብዙሀን ሲናገሩ የኖሩትን በመድገም የገዢውን ድርጅት የ25 ዓመታት ስኬቶች በማሞካሸት ላይ ብቻ ተኩረዋል። በንግግራቸው ያቀረቡት ጥገናዊ ለውጥ አለ ከተባለ ቀደም ሲል በድርጅታቸው የተገለጸው በምርጫ ህጉ ላይ ይደረጋል የተባለው ማሻሻያ ብቻ ነው። ተወካዩ ችግሩን ሁሉ ከሀገሪቱ ፈጣን የእድገት ግስጋሴና ከድርጅታቸው አመራር ጉድለት ጋር ብቻ ነው ያያዙት። እንዲያውም ገዢው ድርጅት በአርሶ አደሩ ላይ ያለውን የበላይነት በተቃዋሚ ድርጅቶች ሊተካ የሚችለው በተራዘመ ጊዜ ብቻ መሆኑን መጥቀሳቸው የድርጅታቸውን በስልጣን ላይ ሙጭጭ ብሎ የመቀጠል ፍላጎት ፍንትው አድርጎ ያሳየው ሆኗል። በጠቅላላው መድረኩ እንደ ጅምር ይበል የሚያሰኝ ቢሆንም ከሀገሪቱ ቀውስ ጋር የማይመጣጠንና ኢህአዴግ በአስቸኳይ ጊዜ ዋጁ እገዛ እንደገና ተረጋግቶ መንግስታዊ መዋቅሮችን በማጠናከር ሀገሪቱን በሙሉ ብቃት እየገዛ መሆኑን ለማሳየት የተጠቀመበት ሆኖ አልፏል። በተለይ ከውይይቱ በኋላ ሰሞኑን በዋና አቃቢ ሕጉ አማካኝነት ተቃዋሚዎች በብሔራዊ እርቅ ሽፋን በአቋራጭ ስልጣን ለመያዝ ያደረጉት ሙከራ መክሸፉን ሲገልጽ መሰማቱ አሁንም ሀገሪቱን በብቸኝነት ጠቅልሎ ለመግዛት ያለውን ዝግጁነት አጉልቶ አሳይቷል። የበለጠ የመረጋጋት ስሜት እንዲሰማው የሚያደርገው ደግሞ በሀገር ውስጥም ሆነ በውጭ ሀገር ያሉ ተቃዋሚ ድርጅቶች ኢህአዴግ ሀገሪቱን በብረት መዳፍ እየገዛ ለመቀጠል የሚያደርገውን ዝግጅት ለመገዳደርና አማላጭ የፖለቲካ ኃይል ሆኖ ለመውጣት እዚህ ግባ የሚባል ውይይትና የጋራ ጥምረት ጅምር አለማሳየታቸው ነው። ለዋዜማ ሬዲዮ ቻላችሁ ታድስ። ዋዜማ መጽሔትን የምታደምጡት የዋዜማ ሬዲዮ ዝግጅቶችን በድረገጻችን ደብልዩ ደብልዩ ደብልዩ ዶት ዋዜማ ሬዲዮ ዶት ኮም፣ እንዲሁም በማህበራዊ ድረገጾች በፌስቡክና በትዊተር ዋዜማ ሬዲዮ ላይ በስልኮቻችሁ ላይም ዋዜማ ሬዲዮ አፕን ዳውንሎድ በማድረግ በቀላሉ ልታደምጡን ትችላላችሁ። ወደ ተከታዩ ዘገባን የምናልፈው በኢትዮጵያ ወቅታዊ ጉዳይ ላይ በዩናይትድ ስቴትስና በእንግሊዝ ለንደን የተለያዩ ምሁራን፣ የፖለቲካ ፓርቲ መሪዎችና ማህበራት የተሳተፉበት ውይይት ተደርጓል። በዩናይትድ ስቴትስ የተደረገው ውይይት የተዘጋጀው በቪዥን ኢትዮጵያና በኢሳት አማካኝነት ነው። የለንደኑን ኮንፈረንስ ያዘጋጀው ደግሞ የኦሮሞ የሕግ ባለሙያዎች ዓለም አቀፍ ማህበር ነው። ለመሆኑ በእነዚህ ሁለት ትልልቅ ጉባኤዎች ላይ ምን ምን ጉዳዮች ተነሱ? አርጋው አሽኔ በዚህ ዙሪያ የሚነግረናለው። አርጋው ቀጥል። በተሸኘው ሳምንት መጨረሻ ላይ በለንደን እና በዩናይትድ ስቴትስ ዋሽንግተን ዲሲ ሁለቱ ጉባኤዎች ተካሂደዋል። ሁለቱም ጉባኤዎች በኢትዮጵያ መጻኢ እድል ላይ ሀሳብ ለማፈላለግ የተጠሩ ናቸው። እነዚህ ጉባኤዎች የተደረጉበት ወቅታዊ ሁኔታ ከሌላው ጊዜ የተለየ ነበረ። በኢትዮጵያ ፖለቲካ ውስጥ ከፍተኛ የህዝብ አመፅ በተቀሰቀሰበትና በስልጣን ላይ ያለው ፓርቲ ይህንን አመፅ ለማዳፈንና ለማምከን ብርቱ ጥረት እያደረገ ባለበት በአሁኑ ጊዜ ነው የኢትዮጵያ የፖለቲካ ድባብ ካለፉት ዓመታት ይልቅ ባለፉት ጥቂት ወራት ውስጥ ከፍተኛ ለውጥን አሳይቷል። እና እነዚህ ሁለት በለንደን በኦሮሞ የህግ ባለሙያዎች ማህበር በኩል የተዘጋጀውና በ ዋሽንግተን ዲሲ በቪዥን ኢትዮጵያ እና በኢሳት ቴሌቪዥን አማካኝነት የተዘጋጁት ጉባኤዎች በዚህ ድባብ ውስጥ የተካሄዱ ናቸው። ሁለቱም ጉባኤዎች ህዝብ በቀጥታ እንዲከታተላቸው በኢንተርኔት አማካኝነት በቀጥታ ተሰራጭተዋል። በኦሮሞ ሚዲያ ኔትወርክ እና በኢሳት ቴሌቪዥን አማካኝነት በማህበራዊ ገጾች በኩል ሰዎች ተከታትለዋቸዋል። በርከት ያለ ሰው ይህንን ጉባኤ ሲከታተል ነበረ ከያለበት። በሀገር ቤት የዚህ የኢንተርኔት አገልግሎት አሁን እንደ ልብ የሚገኝበት ጊዜ ስላልሆነ በሀገር ቤት የሚገኙ ሰዎች ምን ያክል እንደተከታተሉት ለማወቅ ያስቸግራል። ወደ ጉባኤዎቹ ይዘት ስንመጣ በመጀመሪያ በቪዥን ኢትዮጵያና በኢሳት አማካኝነት የተዘጋጀውን ጉባኤ እናገኛለን። ይህ ጉባኤ በግርድፉ ሲታይ ከዚህ ቀደም ከነበሩት የተሻለ አቀራረብና የመድረክ ሰዓት አጠቃቀም ታይቶበታል። እንግዲህ ጉባኤው ብዙ መሻሻሎችን የማሳየቱን ያክል አንዳንድ ጉድለቶችም የታዩበት ነበረ። ከነዚህም ውስጥ አንዳንዱ ከተጠራበት ስብሰባው ከተዘጋጀበት አጀንዳ ውጪ የሚደረጉ ብዙ አቀራረቦች ነበሩ እና አጀንዳው ላይ ያለማተኮር ችግሮች በተደጋጋሚ ታይተዋል። አንዳንዶቹ ሀሳቦችም የተደጋገሙና ለመድረኩ የማይመጥኑ በአሁኑ ሰዓት ለኢትዮጵያ የፖለቲካ ሂደት አስፈላጊ የሆነውንና ወደፊት አሻግሮ የማየት ችግር ያለባቸውና ባለው ላይ ብቻ ችግሩን መልሰው የሚያስተጋቡ የነበሩ ናቸው። አንዳንድ አቅራቢዎችም የዝግጅት ማነስ ታይቶባቸዋል። የሀገሪቱን ወቅታዊ ሁኔታ በሚጠበቀው ደረጃ ባለመረዳት እና በቂ ዝግጅትን ባለማድረግ አንዳንድ አቀራረቦች ነበሩ። እነዚህ እንግዲህ ወደፊት ሊታረም የሚገባ ነው። እንዲህ አይነት መድረኮች ሊበረታቱ ነው የሚገባው፣ በዋነኝነት ይሁንና ግን እኒያ ያሉ ችግሮችም መነሳት አለባቸው። በመጠኑም ቢሆን እንግዲህ መጪውን ጊዜ አሻግሮ የሚመለከቱ ሀሳቦች ለማቅረብ የሞከሩ የተወሰኑ አቅራቢዎችም ነበሩ። ከነዚህ በዋነኝነት ሁለት ሰዎችን ማንሳት ተገቢ ነው። የሻለቃ ዳዊት ወልደ ጊዮርጊስና ዶክተር ዲማነጎ በመጠኑም ቢሆን በኢትዮጵያ የፖለቲካ ሽግግር ውስጥ ምንድን አስፈላጊ ነገሮች መደረግ አለባቸው በሚል አንዳንድ ነገሮችን ለመዘርዘር ሞክረዋል። በተለይ በስልጣን ላይ ያለውን መንግስት በመተንተን ረገድ ዶክተር ዲማ ነጎ የተወሰኑ ሀሳቦችን ይፋ አድርገዋል። ሻለቃ ዳዊት ወልደ ጊዮርጊስ ግን እጅግ በስፋት የተዘጋጁበትን ሀሳብ ነው ያቀረቡት። ካሰቧቸውና በጥልቀት ካቀረቧቸው ሀሳቦች መካከል በተለይ የሽግግር መንግስት እና አቋቋሞም የሽግግር ጊዜው ምን ይሁን የሚለውን ሀሳብ ስናነሳ የሚያጋጥሙ ፈተናዎች ምንድን ናቸው በሚለው ላይ እጅግ በጣም ጠቃሚና ከዚህ በፊት ያልተነሱ ሀሳቦችን ለማንሳት ሞክረዋል። የተቃውሞ ካምፕ ትብብር እንደሚያንሰው ግልጽ አጀንዳ የጋራ አጀንዳ በመቅረጽ ላይም ገና ወደኋላ እንደቀረ እና ተቃዋሚዎች ለዚህ ዝግጁ እንዳልሆኑ አስምረውበታል። ይህን እንደ ዋነኛ ችግር አንስተዋል። ከዛም ባሻገር ከነዚህ ከአንዳንድ ተቃዋሚዎች ጋር ተያይዘው የሚነሱ ታጣቂ ቡድኖች በቀጣዩ ጊዜ ምን መደረግ አለባቸው? እንዴት ነው እነዚህን የተቃዋሚ ቡድን ታጣቂዎች በአዲሱ የሽግግር ወቅት የምናስተናግደው? የሚለው ሊታሰብበት ይገባል የሚል ሀሳብ አንስተዋል። ይህ ካልሆነ ግን ይህም አንዱ የእንቅፋት ይሆናል ለሽግግር ጊዜው ብለው እንዳንድ ፈተና ነው ያቀረቡት። እንደዚሁም ደግሞ የውጭ ሀገራት ጣልቃ ገብነትና የተለያዩ ፍላጎቶችን የግብፅን፣ የኤርትራን፣ የሱዳንን አንስተዋል። እነዚህን ነገሮችም በጥልቀት ኃላፊነት መመልከት ይገባል እና በሽግግር ወቅቱ ፈተናዎች ሊሆኑ ስለሚችሉ ሊታሰቡባቸው ይገባል ነው ያሉት። እንደዚሁም ደግሞ በስልጣን ላይ ያለው መንግስት በጣም በርካታ ወታደሮች አሉት። እነዚህን ወታደሮች እና የጸጥታ ኃይሎች በምን መልኩ ነው የምናስተናግደው የሚለውም እንዲታሰብበት ያስፈልጋል የሚል ሀሳብ አንስተዋል። ከዛ ባሻገር የሽግግር መንግስቱ ውስጥ ተሳታፊ እንዲሆኑ የሚመረጡ አካላት ምን ያህል አቅም አላቸው ወይም ደግሞ ምን ያክል የሀገሪቱን ወቅታዊ ሁኔታ መሸከም ይችላሉ። አንዳንድ ጊዜ ለውክልና ሲባል ብቻ ሰዎች ተሰብስበው የሚገቡበት የሽግግር መንግስት የሀገሪቱን ችግር ከመፍታት ይልቅ ሀገሪቱን ወደ ሌላ ችግርና ፈተና ሊወስዳት ይችላል። ይህም ሊታሰብበት ይገባል ብለዋል። ከዛስ ባሻገር አዲሲቷን ኢትዮጵያ የምንገነበው በምን አይነት ተቋማት ላይ ነው፣ እነዚህ ተቋማት ምን መምሰል አለባቸው የሚለውም በዚሁ በሽግግር ወቅት ሊታሰብበት የሚገባ ነው በሚል ሀሳቦችን ለማካፈል ሞክረዋል። ቀደም ሲል እንዳልኩት ዶክተር ዲማነጎም እንደዚሁ ሰፋ ያለ ትንታኔ ነው የሰጡት። እነዚህ አንኳር አንኳር ሀሳቦች የተነሱበት ነበረ በቪዥን ኢትዮጵያና በኢሳት የተዘጋጀው የዋሽንግተን ዲሲው ጉባኤ እዚህ ጉባኤ ላይ አንድ መታረብ የሚገባው ነገር ቢኖር በቋንቋ አጠቃቀም ላይ ግርታ ነበረ። አንዳንድ ሰዎች በአማርኛ እንዳ በእንግሊዝኛ እየቀላቀሉ ሲያቀርቡ ታይተዋል። ከነዚህ ውስጥ አንዱ የዚሁ የቪዥን ኢትዮጵያ አስተባባሪ የሆኑት አቶ ግዘው ለገሰ ሳይቀር በእንግሊዝኛ ነው የተዘጋጀሁት ሲሉ ነበር። ይሄ በዝግጅቱ ወቅት አንዳንድ ነገሮች ላይ ትንሽ ግልጽነት ያስፈልጋል። አንዳንድ ሰዎች የተነገረኝ ይሄ ነው ያቀረብኩት ይሄ ነው የሚል ስሞታም እዛው መድረኩ ላይ ሲያቀርቡ ነበርና እነዚህ ነገሮች ሊታረሙ ይገባል። ወደ ለንደኑ ጉባኤ እናምራ። የለንደኑ ጉባኤም እንግዲህ በርከት ያሉ ታዳሚዎች የተገኙበት ነበረ። በጣም ብዙ ሰዎችም አዳዲስ ሀሳቦች ይነሱበታል ይህንንም ለመስማት ጓግተው የታደሙበት ስብሰባ ነበረ። በዚህ በለንደኑ ጉባኤ ላይ የተነሱ አብይ ጉዳዮችን ለመዳሰስ በዋነኝነት ከዚህ ቀደም በዚህ በኦሮሞ የፖለቲካ እንቅስቃሴ ውስጥ ስማቸውን በጉልህ ያላየናቸው አዳዲስ ተዋናዮች ብቅ ብቅ ያሉበት ነበረ። በጣም በርካታ የኦሮሞን መብት አንስተው የሚታገሉ ድርጅቶችም ድምጻቸውን ያሰሙበት ነበረ። የለንደኑ ጉባኤ የተነሱ ዋና ዋና ጉዳዮችን ለመመልከት በኦሮሞ ድርጅቶች መካከል ትብብር ያስፈልጋል የሚለው በጣም የተሰመረበት በተደጋጋሚ የተነሳ ነው። የትግሉ አቅጣጫ ምን መሆን አለበት፣ በትግሉ ውስጥ ከሌሎች የኢትዮጵያ ኃይሎች ጋር እንዴት ያለ ግንኙነት ልናደርግ ይገባል የሚልም እንዲሁ ሀሳቦች ተነስተው ክርክሮች ተደርገዋል። አንዳንዶች እንደውም ከሌሎች የኢትዮጵያ ድርጅቶች ጋር መተባበር የለብንም የሚል ወደ ጽንፍ ሄደ ሀሳብም የሚያራምዱ ነበሩ በተለይ ከኦሮሞ የፖለቲካ ድርጅቶች ውስጥ አንዱና ዋነኛው የሆነው የኦሮሞ ዴሞክራሲያዊ ፎረም ኦዲኤፍን ከሌሎች የኢትዮጵያ የፖለቲካ ኃይሎች ጋር በማበሩ ምክንያት ውግዘት ያደረሱበትም ነበሩ። የኦሮሞ ዴሞክራቲክ ፍሮንት እንግዲህ ከግንቦት ሰባት ጋር ጥምረት በመፍጠር በዚህ በፖለቲካ ትግል ውስጥ እየተሳተፈ እንደሆነ ይታወቃል እና በዛ ላይ ትችቶች ቀርበውበታል። በለንደኑ ጉባኤ ላይ ሌላው የተነሳው ነገር የትጥቅ ትግል አስፈላጊነት ነው። የትጥቅ ትግል አስፈላጊነትን ያሰመሩበት በርካቶች ናቸው። ሌላው ኦሮሚያ የምንታገለው ለምን አይነት ነጻነት ነው? ለኦሮሚያ ዘላቂ ነጻነት መታገል አለብን፣ የኦሮሚያን ነጻ ሀገር ማድረግ ያስፈልጋል የሚል ሀሳብ የሚያራምዱና የኦሮሞን ነጻነት በኢትዮጵያ አጠቃላይ ሁኔታ ውስጥ ማስከበር እንዴት ይቻላል የሚል ሀሳብ የሚያራምዱም ነበሩ። እነዚህ የተለመዱ በተደጋጋሚ የሚነሱ ሀሳቦች ናቸው። ይሁንና ግን እነዚህ የፖለቲካ ቡድኖች አንስተዋቸዋል። ሌላው የውክልና ጉዳይም በተመለከተም እንዲሁ ተነስቷል። በተለይ ለኦሮሞ ህዝብ ህገ መንግስትና ሌሎች ቻርተር እናዘጋጃለን ስንል እኛ የኦሮሞን ህዝብ እንወክላለን ወይ? ከአርባ ሚሊዮን በላይ የሆነን የኦሮሞ ህዝብ ሳናማክር የምናደርገው ነገር ምን ያህል ተቀባይነት ይኖረዋል? ምን ያህል እስተአማኒነት ይኖረዋል የሚሉ ጥያቄዎች ተነስተዋል። እነዚህ ጥያቄዎችን ሙሉ በሙሉ ለመፍታት እንግዲህ ቀጣይ ውይይቶች እንደሚያስፈልጉ የሚያመላከት ነው። ከዛ ባሻገር በዚህ ጉባኤ ላይ ይሳተፋሉ ተብለው ያልተሳተፉ ግለሰቦችና ድርጅቶችም እንዳሉ ከዛ ከጉባኤው አካባቢ ያገኘነው መረጃ ያመለክታል። ይህን ጉባኤ የኦሮሞ ዓለም አቀፍ የህግ ባለሙያዎች ማህበር ነው ያዘጋጀው እና እንግዲህ የግብዣ አጠራሩም ወይም ሌሎች ነገሮች እንዴት እንደነበሩ ዝርዝሩን እኛ መረጃው የለንም። ይሁንና ግን በዚህ ጉባኤ ላይ ተጠርተው ያልታደሙ እንደዚሁም ደግሞ ከናካቴው ያልተጋበዙ የተወሰኑ ድርጅቶችና ሰዎች እንዳሉ መረጃዎች አግኝተናል። ከዛ ባሻገር ግን አንድ በኦሮሞ ድርጅቶች መካከል የመስመር ልዩነት እና በትግሉ አቅጣጫ ላይ ራሳቸው ድርጅቶቹን በዚሁ ጉባኤ ላይ በተደጋጋሚ እንዳነሱት የትኛውን አይነት አቅጣጫ መከተል አለብን፣ የአጀንዳችንስ ምንድን ነው የሚለው ላይ ከፍተኛ ልዩነት አለ። ይህ እንግዲህ በኦሮሞ ድርጅቶች መካከል በአካባቢያዊ በተለያየ የታሪካዊ አመጣጣቸው ላይ ልዩነት በመኖሩ ምክንያት የመጣ ሊሆን ይችላል። የኦሮሞ ድርጅቶች ይህንን ችግር ለመፍታት ቁጭ ብለው መነጋገር በስፋት እንደሚያስፈልጋቸው የሚያመለክት ነው። በመካከላቸው ያለ ለው ልዩነት አንዳንዱ ሰፊ ነው፣ አንዳንዱ ደግሞ በቀላሉ ሊታረቅ የሚችል ነው እና በቀጣዩ በዩናይትድ ስቴትስ በአትላንታ በሚደረገው ጉባኤ ላይ ብዙዎቹን ሀሳቦች ለማንሳት ቀጠሮ ይዘዋል አንዳንዶቹ እና እዛ ላይ አንዳንዶቹ ነገሮች ይነሳሉ ተብሎ ይጠበቃል። እንግዲህ ከሞላ ጎደል ያገኘናቸው መረጃዎች እነዚህ ናቸው። እነዚህ መረጃዎቻችን በሌላ ዝርዝር ትንተና የታገዙ አይደሉም። ምክንያቱም እነዚህ ጉባኤዎች ረጃጅም ሰዓት የፈጁ ናቸው። ከዛም ባሻገር ተናጋሪዎቹ የፈለጉትን የሚያቀርቡበትና እንደው አንዳንድ ነገሮች ግልጽ ያልሆኑበትም ስለሆነ እንግዲህ ከሁለቱም ጉባኤዎች የቃረም ነው ይሄ ነው። ለአድማጮች ይነስም የሚብዛ የተወሰነ መረጃ ይሰጣችኋል በሚል ነው ይህንን ያሰናዳንላችሁ። እንግዲህ ከቀሬ የዋዜማ ዝግጅቶች ጋር መልካም ቆይታ እመኝላችኋለሁ። ወደ ሀኒ ነው የምመልሳችሁ። በአሜሪካ ዲሲና በእንግሊዝ ለንደን ኢትዮጵያዊ ምሁራንን ያሳተፉት ሁለት ጉባኤዎች ይዘት ምን ይመስል ነበር የሚለውን ዘገባ ነበር ከአርጋዋሽን ያዳመጣችሁት። ወደ ቀሪ ዘገባዎቻችን እንመለሳለን። የኦሮሚያ ክልል ምክር ቤት በክልሉ ፕሬዚዳንት አቶ ሙክታር ከድር ምትክ የተሾሙትን የአቶ ለማ መገርሳን የክልል ፕሬዚዳንትነት ሹመት አጽድቋል። ጨፌ ኦሮሚያ በሳምንቱ መጨረሻ ባደረገው ስብሰባ የአቶ ለማ መገርሳን የክልል ፕሬዚዳንትነት ሹመት ከማጽደቁን በተጨማሪ ቀድሞ በሳቸው ተይዞ የነበረውን የጨፌ አፈ ጉባኤነት ስልጣን ላይ የተሾሙትን የክልሉ ምክትል ርዕሰ መስተዳድር የነበሩት አቶ እሸቱ ደሴ ሹመትን ማጽድቋል። የኦሮሚያ ክልል ምክር ቤት ከነዚህ ሹመቶች በተጨማሪ ለተለያዩ የክልሉ ቢሮዎች አዳዲስ የስራ ኃላፊዎች ሹመትንም ማጽድቆ ተጠናቋል። አሁን በአቶ ለማ መገርሳ የተተኩት አቶ ሙክታር ከድር ወደ ክልሉ ፕሬዝዳንትነት ስልጣን የመጡት ሟቹን የክልሉ ፕሬዝዳንት አቶ አለማየሁ አቶምሳን ተክተው እንደነበር ይታወሳል። የዋዜማ መጽሔት መሰናዱን ነው የምታደምጡት። በኢትዮጵያ ሆቴል ዙሪያ የሚገኘውና በርካታ የንግድ ሱቆችን የያዘው በቀድሞ አጠራሩ የበጎ አድራጎት ህንፃ በመባል የሚታወቀው ህንፃን ለማፍረስ ተከራዮች በአንድ ወር ጊዜ ውስጥ ህንፃውን ለቀው እንዲወጡ ታዘዙ። ህንፃው ታሪካዊ ነው በሚል እንዳይፈርስ ተከራዮች ላለፉት ሁለት ዓመቶች በርካታ ጥረቶችን ሲያደርጉ ቢቆዩም አልተሳካላቸውም። በዋናነት በሰሊጥ ንግድና ትራንስፖርት የተሰማሩት አቶ በላይነክንዴ የተባሉ ባለሀብት በ92 ሚሊየን ብር ሆቴሉን ከመንግስት ይዞታነት ወደ ግል ያሸጋገሩት የዛሬ 6 ዓመት ገደማ ነበር። ሆቴሉ በአፍሪካ ህብረት ምስረታ ወቅት መሪዎችን መቀበል እንዲያስችል ተደርጎ የተገነባ መሆኑን የታሪክ ሰነዶች ያስረዳሉ። ይህንን ሆቴል አፍርሶ ባለስልሳ ፎቅ አዲስ ሆቴል ለመገንባት እቅድ ያላቸው የሆቴሉ ባለቤት ተጨማሪ ቦታ እንዲሰጣቸው በጠየቁት መሰረት በኪራይ ቤቶች አስተዳደር እጅ ውስጥ የነበረውና ከሰማንያ ዓመት በላይ እድሜ እንዳለው የሚነገርለትን ህንጻ አፍርሶ ቦታው እንዲሰጣቸው መንግስት ወስኗል። ህንፃው በቅርስነት ለመመዝገብ መስፈርቶችን እንደሚያሟላ የሚናገሩ ባለሙያዎች ይህ ነው ለማለት በማይቻል ምክንያት ግን ከታሪካዊ ህንፃዎች ተርታ ውስጥ ስሙ ባለመስፈሩ አሁን ለመፍረስ ቀን ተቆርጦለታል ብለዋል። ድረገጻችንን ደብልዩ ደብልዩ ደብልዩ ዶት ዋዜማ ሬዲዮ ዶት ኮም እንዲሁም በማህበራዊ ድረገጾች በፌስቡክ እና በትዊተር ዋዜማ ሬዲዮ ገጽን በየጊዜው ብትጎበኙ ወቅታዊ ኢትዮጵያ ነክ መረጃዎችን በቀላሉ ታገኛላችሁ። ወደ መጨረሻው የዋዜማ መጽሔት ዘገባችን የምናልፈው አሜሪካ ዜጎቿ ወደ ኢትዮጵያ እንዳይሄዱ የጉዞ ማስጠንቀቂያ አውጥታለች። ኤዶም ካሳይ ታቀርበዋለች። አሜሪካ ዜጎቿ ወደ ኢትዮጵያ እንዳይጓዙ አስጠነቀቀች። ለበርካቶች ሞት ለብዙዎች የአካል ጉዳት እንዲሁም በሺ ለሚቆጠሩ ዜጎች እስራት መነሻ የሆነውን በኢትዮጵያ በተለይም በኦሮሚያና በአማራ ክልል የተነሳውን ሕዝባዊ ተቃውሞ ተከትሎ አሜሪካ ለዜጎቿ ደህንነት ዋስትና መስጠት የምትችልበት አቅም ስለተገደበ ዜጎቿ እጅግ በጣም አንገብጋቢ የሆነ ጉዳይ ካልሆነባቸው በስተቀር ወደ ኢትዮጵያ ጉዞ እንዳያደርጉ የጉዞ ማስጠንቀቂያ ሰጠች። የአስቸኳይ ጊዜ አዋጁ በኢትዮጵያ መዋለ ንዋያቸውን ላፈሰሱ ኢንቨስተሮችና ቱሪስቶች በሀገሪቱ ውስጥ አስተማማኝ ደህንነት ስለመኖሩ ማረጋገጫ የሚሰጣቸው ነው ሲሉ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ጌታቸው ረዳ የተናገሩ ቢሆንም፣ አሜሪካ ዜጎቼ ኢትዮጵያ ለደህንነታችሁ ስጋት ስለሆነች ጉዞ እንዳታደርጉ ስትል ማስጠንቀቂያ አውጥታለች። አዲስ አበባ ያለው የአሜሪካ ቆንስላ ጽፈት ቤት በኢትዮጵያ የተለያዩ ክልሎች የቆንስላ አገልግሎት ለዜጎቹ ለመስጠት በአሁኑ ሰዓት በአገሪቱ ያለው የጸጥታ ሁኔታ እንዳላስቻለው የጠቀሰው የአሜሪካ የስቴት ዲፓርትመንት የአርብ ጥቅምት 11 ቀን 2009 ዓ ም የጉዞ ማስጠንቀቂያ በኢትዮጵያ ያለው የመገናኛ ዘዴ አስተማማኝነቱ ሊተነበይ ስለማይችል ማንኛውም የአሜሪካ ዜግነት ያላቸው ስልክ ቁጥራቸውን ለቆንጽላው ጽህፈት ቤት እንዲሰጡና ስለ ደህንነታቸው ከቆንስላው መረጃዎችን እንዲያገኙ አስጠንቅቋል። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ከመስከረም 28 ቀን 2009 ዓ ም ጀምሮ ማወጁን ያስታወሰው የጉዞ ማስጠንቀቂያው በተለምዶ የሚደረጉ ዘልማዳዊ ተግባራቶች ማለትም የመገናኛ ብዙሃንን መከታተል፣ በስብሰባዎች መሳተፍ ከውጭ ሀገር መንግስታት ወይም ድርጅቶች ጋር ግንኙነት ማድረግና የሰዓት እላፊ እንዲሁም ዲፕሎማቶች ያለ ኮማንድ ፖስቱ ፈቃድ ከዋና ከተማዋ አዲስ አበባ አርባ ኪሎሜትር ራዲየስ መንቀሳቀስ እንደተከለከሉ ገልጾ ይህም ቆንስላው ለዜጎቹ ደህንነት ዋስትና ለመስጠት እንዳይችል ስላደረገው ዜጎቹ ወደ ኢትዮጵያ ጉዞ እንዳያደርጉ መክሯል። እንደ ማስጠንቀቂያው በኢትዮጵያ የኢንተርኔት የሞባይል ስልክ ኢንተርኔት ዳታ እንዲሁም የስልክ ጥሪ አገልግሎት እየተገደበ ነው። አንዳንድ ጊዜም ሙሉ ለሙሉ ይቋረጣል። ይህ ደግሞ ቆንስላው ከዜጎቹ ጋር የሚያደርገውን ግንኙነት ገድቦታል። የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ ያወጣውን ባለ ሰላሳ አንድ አንቀጽ አዋጅ በአማርኛና በእንግሊዝኛ ዜጎቹ አንብበውና ተረድተው የጉዞ ውሳኔ እንዲያደርጉ ለዜጎቹ የመከረው ማስጠንቀቂያም እንዲህ ይላል ሰው የተሰበሰበበት ስፍራና ሰላማዊ ሰልፎች ላይ ከመሳተፍ ተቆጠቡ። በተደጋጋሚ ያላችሁበትን ቦታ ደህንነት አረጋግጡ። የግል ደህንነታችሁን ደረጃ ገምግሙ። አስታውሱ፣ መንግስት ምናልባትም በሰላማዊ ሰልፎች ላይ እንደ ምላሽ ተኩስ ሊከፍት ይችላል። ሌላው ይቅርና እጅግ ሰላማዊ ይዘት ያላቸው የተባሉ ሰልፎችም ያለምንም ማስጠንቀቂያ መጨረሻቸው ብጥብጥ ሊሆን ይችላል ይላል ማስጠንቀቂያው። ለዛሬ ያዘጋጀነው የዋዜማ መጽሔት መሰናዷችን የሰማችሁትን ይመስል ነበር። አብራችሁን ስለቆያችሁ ስላደመጣችሁን ከልብ አድርገን እናመሰግናለን። ዋዜማ ሬዲዮን በድረገጻችን ደብልዩ ደብልዩ ደብልዩ ዶት ዋዜማ ሬዲዮ ዶት ኮም በማህበራዊ ድረገጾች በፌስቡክ እና በትዊተር ዋዜማ ሬዲዮ ላይ በስልኮቻችሁ ላይ ዋዜማ ሬዲዮ አፕ እንዳውሎድ በማድረግ ልታደምጡ ትችላላችሁ። ሀሳብ አስተያየት፣ ጥቆማችሁን ዋዜማ ሬዲዮ አት ጂሜል ዶት ኮም ላይ መልእክቶቻችሁን በመላክ አድርሱን። የዋዜማ መጽሔት አዘጋጆች መዝገቡ ኃይሉ፣ ቻላቸው ታደሰ፣ መሰሉ ንጉስ፣ ዳንኤል ድርሻ፣ መስፍን ነጋሽ፣ ደረሰ ጌታቸው፣ ኤዶም ካሳይ፣ አርገዋሸኔና እኔም ሀኒ ሰለሞን ነበር። ከዋዜማ ጋር ያሳለፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ እናደርጋለን። መልካም ሳምንት።